ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን፣ እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰቦቻችን ደግሞ ላይክ እና ሼር በማድረግ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። ሁለቱ የዘመነ ካሴ ቀኝ እጆች አስገራሚ ምስጢር አውጥተዋል። የቀድሞው የዘመነ ካሴ አቀንቃኝ የነበረው ገብርሸት ቢተው ያልተጠበቀውን ምስጢር በትኖታል። አሰብ ፕሬስ ፖሊስ የድምጻዊውን ንግግር መነሻ በማድረግ ያዘጋጀችው ጥብቅ መረጃ አለ። ተከታተሉን። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስቴር ዴታ ታየ ደንዳ በተከሰሱበት ያለ ፈቃድ የጦር መሳሪያ ይዞ መገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለኅዳር 26 ተለዋጭ ቀጠሮ ሰጥቷል። ይህንንም በዝርዝር የምታደምጡት ይሆኗል። የተሳሳተ መንገድ ተከትለን በፈጸምነው ጥፋት በመጸጸት የበደልነውን ሕዝብ ለመካስ ተዘጋጅተናል ሲሉ በምዕራብ ጎንደር ዞን የሰላም አማራጭ ተቀብለው የተመለሱ የቀድሞ ታጣቂዎች ተናገሩም። በዚህ ዙሪያም ተጨማሪ መረጃ አለን። ኦፌኮ ከፖለቲካ ፓርቲ ለት ላለመሰረዝ በመጪው ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች እንደሚሳተፍ ይፋ አደረገ። ውድና የተከበራችሁ የቻናላችን ቤተሰቦች እነዚህንና መሰል አጫጭር መረጃዎችን እስከ ፍጻሜ የተከታተሉ ዘንድ ግብጃችን ነው። በጎጃም የሚንቀሳቀሰውን የፋኖ ኃይል የሚመራው ዘመነ ካሴ ከባድ ሚስጥር ተጋልጧል። ሁለት አመቱን አሳልፎ ሶስተኛ አመቱን እየያዘ ባለው የአማራ ክልል ቀውስ መንግስትን ለመገልበጥ በሚል የተጠቅንቅስ ካሴ ላይ ከሚገኘው ቡድን መካከል በቁጥር ከፍተኛው ነን የሚለውን የጎጃምና አካባቢውን ታጣቂ የሚመራው ዘመነ ካሴ አስገራሚ ሚስጥሩ የተጋለጠበት በቅርብ ሰዎች መሆኑን ተረጋግጧል። ከሁለት ዓመት በፊት ዘመነ ካሴ ሰባት ዓመት እስር ቤት እያለ ጀምሮ ለዘመነ በማቀንቀን የሚታወቀው ገብርሸት ቢተውና የዘመነ ካሴ የቅርብ ሰው የነበረው ስዩም ይዘንጋው የተባለው የታጣቂው ቡድን አባል የነበሩ የዘመነ ካሴ ሰዎች ሚዲያ ላይ ሲያደርጉ በነበረው ውይይት መሀል የዘመነ ካሴን ጉድ ዘርግፈውታል። ክሊፕ በመስራት የሚታወቀው ና የፋኖ ትግል ትጥቅ አደለም ብሎ ለመንግስት እጁን እየሰጠው ገብርሸት ቢተው በአይኔ አይቼዋለሁ ብሎ እንዳጋራው ከሆነ ዘመነ ካሴ ና ሌሎች ከፍተኛ አመራሮች ረብጣ ገንዘብ እየከፈሉ ሴት ከከተማ እንደሚያመጣላቸው ገልጿል። የቀድሞ የፋኖ አባል የነበረው ድምፃዊው ከአዲስ አበባ ድረስ ለአንዲት ሴት መቶ ሺህ ብር እየተከፈለ ይመጣለታል ያለ ሲሆን ድምፃዊም እኔ ከትግል እየወጣውት ይሄ አስመረሮኝ ነው ሲል ገልጿል። ሌላኛው የቀድሞ የፋኖ ከፍተኛ አመራር እየነበረው ና እጅ የሰጠው ስዩም ሚዘንጋው ዘንጋው ደግሞ አመራሮች ትልቅ ከተሞች ላይ በቅርብ ቤተሰብ ስም ቤት እየገነቡ ነው ሲል የገለጸ ሲሆን የአማራ ሕዝብ ሊታገላቸውና ከአካሄዳቸው ሊያስቆሟቸው ይገባል ብለዋል። በሌላ መረጃም ጀነራሎቹ ሁለት ህትማማቾችን ቅምጥ አድርገው ንብረታቸው እንዲቆጣጠሩላቸው ማድረጋቸው ተጋለጠም። ይህ ህወሀት ታጣቂ ጀነራሎቹ ጉድ ተጋለጠም። ጀነራል ማሾ በየንና ምግብ ሀይሌ ሁለት ህትማማቾችን በቅምጥ መልክ አስቀምጠው በተለያዩ የሀገሪቱ ክፍል የሚገኘውን ንብረታቸውን እንዲቆጣጠሩላቸው ማድረጋቸው መረጃ ተገኘ። መረጃው እንደሚያሳየው በአዲስ አበባ ተከራይተው የሚኖሩ ሁለት ህትማማቾች ከፍተኛ የሆነ ሀብት በሀገሪቱ ውስጥ እያንቀሳቀሱ እንደሆነና በዱባይም ሰፊ ንግድ ላይ መሰማራታቸውን በማስረጃ የተደ ገፈ ሚኒስቴር መረጃ ተጋልጧል። ትዕግስት አሰግድና ፍሬ ህይወት አሰግድ የተባባሉ ህትማማቾች፣ ትዕግስት አሰግድ የምግብ ኃይል የቀመጥ ስትሆን የእህቷ ደግሞ የጀኔራል ማሾ በየነ ቀመጥ ናት። ሁለቱ ሴቶች ትልቅ የመሬትና የህንፃ ንግድ ላይ እየተሳተፉ ሲሆን በአዲስ አበባ፣ በአዳማ፣ በሐዋሳ፣ በአሶሳ ና ሌሎች ከተሞችም ላይ በርካታ መሬቶችንና ና ህንፃዎችን ሲሸጡ ሲያከራዩ እንደነበሩ ተረጋግጧል። በተጨማሪም ጀኔራሎቹ ከትግራይ የሚመዘብሩት የወርቅ ሀብት በቀጥታ ወደ ዱባይ ተልኮ ሌላ ኢንቨስት እዛም እየተካሄደ መሆኑ እርግጥ ሆኗል። በዱባይ ያለው ንግድ፣ በአዲስ አበባ ያሉ ህንፃዎችና መሬቶች፣ በአሶሳ እና በአዳማ እንዲሁም በሌሎችም ቦታዎች ቅምጦቹ የሚያንቀሳቅሱት መሆኑም ከግልጽ ማስረጃ ጋር ተጋልጧል። የህዋት አመራሮች ጦርነት የሚናፍቁት ለሀብታቸው መሆኑን በትንሹ የሚያሳይ ጉድ ሲሆን በትግራይ ወጣት ደም የተገነባ ህንፃ በእናቶችን ባይ ያፈሩት ሀብት መሆኑን ሁሉም ሊያውቅና ይህ ምስጢር በስፋት ሊጋልጥም የሚገባ ጉድ ነው ተብሏል። በሌላ መረጃ የፌደራል ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴታ ታየ ድንዳ በተከሰሱበት ያለ ፈቃድ የጦር መሳሪያ ይዞ የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለዳር 26 ተለዋጭ ቀጠሮ ሰጠም። ችሎቱ በክሱ ላይ የቅጣት ውሳኔውን ለመስጠት ተለዋጭ ቀጠሮ የሰጠው ታየ ያቀረቧቸው የቅጣት ማቅለያ አስተያየቶች በተለይ የጤናቸው ሁኔታ ማስረጃ አልቀረበባቸውም በማለት ነው። ችሎቱ ዛሬ የተሰየመው ያለ ፈቃድ የጦር መሳሪያ ይዞ የመገኘት በሚል ወንጀል ላይ የቅጣት ውሳኔ ለመስጠት አቃቤ ህግ በታየ ላይ ህዳር 15 በመሰረታቸው ሶስት አዲስ ተደራራቢ ክሶች ላይ የተከሳሹን የክስ መቃወሚያ ለመስማትና የተከሳሹን የዋስትና ጥያቄ ለመመርመር ነበር። ችሎቱ ተከሳሹ ለሶስት አዲስ ክሶች ባቀረቧቸው የክስ ማቅለያዎች ላይ አቃቤ ሕግ አስተያየቱን በጽሁፍ እንዲያቀርብ ለታህሳስ 8 ተቀጥሯል። ታየ ፍርድ ቤቱ የዋስትና መብታቸውን እንዲያከብርላቸው ላቀረቡት አቤቱታ ሰፋ ያለ የሕግና ፍሬ ነገር መከራከሪያ አቅርበዋል። አቃቤ ሕግ በበኩሉ ተከሳሹ በድጋሜ ከመታሰ ያሰራቸው በፊት ሆርን ኮንቨርሴሽን በተባለ ድረገጽ ያደረጉት ቃል መጠየቅ ያስገኘላቸውን ከፍተኛ የህዝብ ተቀባይነት በመጠቀም መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ይችላሉ በማለት ለችሎቱ ተቃውሞውን አቅርቧል። በሌላ ምርሊዳም የበደልነውን ህዝብ ለመካስ ተዘጋጅተናል። የተሳሳተ መንገድ ተከትለን በፈጸምነው ጥፋት በመጸጸት የበደልነውን ህዝብ ለመካስ ተዘጋጅተናል ሲሉ በምዕራብ ጎንደር ዞን የሰላም አማራጭ ተቀብለው የተመለሱ የቀድሞ ታጣቂዎች ተናገሩ። በምዕራብ ጎንደር ዞን መተማ ወረዳ በዳንስ ጉንዶ አካባቢ ሲንቀሳቀሱ የነበሩ የቀድሞ ታጣቂዎች የሰላምን አማራጭ ተቀብለው በመመለስ ሙሉ ትጥቃቸውን ለመንግስት አስረክበዋል። ከነዚህ መካከል መብራቱ አወቀ በሰጠው አስተያየት በተሳሳተ መንገድ ለጥፋት በመንቀሳቀስ ህዝቡንና አካባቢ አካባቢውን ለችግር በማጋለጥ መጸጸቱን ተናግሯል። ችግርን በሰላማዊ ውይይት መፍታት ሲገባ ግጭት በመቀስቀስ ጥፋት መፈጸም ተገቢነት እንደሌለው በመገንዘብ የሰላም አማራጭ መቀበላቸውን አስመልክቶ የተሳሳተ መንገድ ተከትለን በፈጸምነው ጥፋት ተጸጽተናል፣ የበደለውን ህዝብ ለመካስ ተዘጋጅተናል ብሏል። የመንግስትን የሰላም ጥሪ በመቀበል አብረው ከነበሩት ጋር መመለሳቸውን የገለጸው ደግሞ ሌላኛው የቀድሞ ታጣቂ አየነው ውበት ነው። የተሳሳተ መንገድ በመከተል ህዝባችንን ለችግር ዳርገናል ለዚህ በመጸጸት የበደልነውን ህዝብ በልማት ለመካስ ተዘጋጅተናል ሲሉ የገለጹት የምዕራብ ጎንደር ዞን ዋና አስተዳዳሪ እያሱ ይላቅ እንደገለጹት የዞኑን ብሎም የክልሉን ሰላም ለማጽናት በቁርጠኝነት እየተሰራ ነው። ችግር ውስጥ የገቡ መንግስት የሰጣቸውን የሰላም እድል እንዲጠቀሙ የተደረገው ጥረት ውጤታማ መሆኑን አንስተዋል። የሰላም አማራጭን በመቀበል ቀደም ሲል የተመለሱም የተሃድሶ ስልጠና ተሰጧቸው ሕይወታቸውን እየለወጡ መሆኑን አስረድተዋል። አሁንም የሰላም አምባሳደ ወታደር ሆነው የመጡት የቀድሞ ታጣቂዎችን የዞን አስተዳደርና ህዝብ በመስጠት በፈለጉት የሙያ መስክ እንዲሰማሩ ይደረጋል ብለዋል። በመከላከያ የሰሜን ምዕራብ እዝ የ504ኛ ኮር ምክትል አዛዥ ብርጋዴር ጀነራል ቾቤ ወርቁ በበኩላቸው መንግስት ለሰላም ሁሌም በሩ ክፍት ነው ብለዋል። ህብረተሰቡ ለጸጥታ አካላት መረጃ በመስጠትና ችግር ውስጥ የገቡትን ወደ ሰላም እንዲመጡ በማድረግ እያበረከቱ ላለው አስተዋጽኦ ምስጋና አቅርበው በቀጣይም ይህ ተግባር ተጠናክሮ መቀጠል እንዳለበት አሳሰባቸው ተዘግቧል። በሌላ መረጃ ኦፌኮ ከፖለቲካ ፓርቲነት ላለመሰረዝ ህዝብ በመጪው ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች እንደሚሳተፍ ይፋ አደረገም። የኦሮሞ ፌደራላዊ ኮንግረስ ማዕከል ኮሚቴ አባላት አስቸኳይ ስብሰባ በማድረግ ስለ ሰባተኛ ዙር ጠቅላላ ምርጫ ተሳትፎን በተመለከተ ውሳኔ አሳልፏል። ማዕከላዊ ኮሚቴው በሰባተኛ ዞር የኢትዮጵያ አጠቃላይ ምርጫ ላይ መሳተፋችንን በተመለከተ ኃላፊነት የተሞላበትና መርህ ላይ በተመሰረተ የሚካሄድበትን ስልት ወስነናል ብሏል። በአገሪቱ ውስጥ ያለውን አስቸጋሪ የፖለቲካና የጸጥታ ቀውስ እንዲሁም የፓርቲያችንን ህጋዊ ግዴታዎችና ለአባላቶቻችን፣ ለምንወክለው ህዝብ ያለበትን ጠልቅ ኃላፊነት ከግምት በማስገባት ሰፊ ግምገማ አድርገናል ሲል ገልጿል። የማዕከላዊ ኮሚቴ በኦሮሚያ በአማራና በሌሎች ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቀልና በአሰቃቂ ህይወት መጥፋት የተነሳ በመላ ሀገሪቱ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቸኳይ ሁኔታ እንደሌለ አረጋግጠናል ሲሉ አስታውቋል። አባሎቻችንን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ በመቆየታቸው፣ ቢሮዎች መዘጋታቸው እንዲሁም የነጻ ፕሬስ እና የዜጎች መብቶች ስልታዊ በሆነ መንገድ በመታፈናቸው የብዝሃ ፓርቲ ዲሞክራሲን ተስፋ ባዶ የሚያደርገው ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ የጠበበ ሆኖ መገኘቱ ተረጋግጧል ሲላክሏል ማዕከላዊ ኮሚቴው የአባላቱን የእጩዎቹን የደጋፊዎችንና የአጠቃላይ ህዝቡን ድህንነት እንደ ዋና መርህ ግምት ውስጥ በማስገባትና ህይወታቸውን አደጋ ላይ በሚጥልና መሰረታዊ ጉድለት ባለበት አገር አቀፍ ምርጫ ለመሳተፍ አስቸጋሪ ሁኔታ እንደገጠመው ገልጿል። አስቻይ ሁኔታ በሌለበት የሚካሄደው ምርጫ ሁሉም የኢትዮጵያ ህዝቦች የሚፈልጉትን ሰላም መረጋገጥም ሆነ ዲሞ ዲሞክራሲያዊ አስተዳደር እንደማያመጣ ታምኗል ብሏል። ነገር ግን ፓርቲው የዲሞክራሲያዊነትና የህገ መንግስታዊነት በስፋት ተንጸባርቆበታል ባለው ስድስተኛ ዙር አጠቃላይ ምርጫ ላይ ባለመሳተፉና እንደ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነስርዓት አዋዥ የፖለቲካ ፓርቲው በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይም የአካባቢው ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባው ይሰረዛል ስለሚል ብቻ በፌዴራሉ ዋና ከተማ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ሊሳተፍ ከምርጫው ጊዜ የደረሱ ሁኔታዎች ተስፋ ሰጭና መሰረታዊ በሆነ መንገድ ከተለወጡ ፓርቲ ውሳኔውን እንደገና እንደሚያጤን ወስኗል። በሌላ መረጃ የግብፁ የውጭ ጉዳይ ሚኒስቴር ባደር አብደላቲ ግብፅ በህዳሴ ግድብ የውሃ ሞላልና አስተዳደር ዙሪያ ከኢትዮጵያ ጋር ተጨማሪ ንግግር እንደማታካሄድ ለቢቢሲ ፎከስ ኦን አፍሪካ በሰጡት ቃል ተናገሩም። አብደላቲ ከግድቡ ምረቃ በኋላ ከኢትዮጵያ ጋር ያለው ግንኙነት ይበልጥ እንደሻከረ በመግለጽ ዓለም አቀፉ ሕብረተሰብ በጉዳዩ ዙሪያ ስጋት ሊሰማ ይገባል ብለዋል። ለአመታት የተደረጉ ድርድሮች ውጤት ሊያመጡ አልቻሉም ያሉት አብደላቲ ግብጽ ግድቡ ጉዳት የሚያደርስባት ከሆነ በዓለም አቀፍ ህግ መሰረት የውሃ ድህንነቷንና ብሔራዊ ጥቅሟን እንደምታስከብር አጽንኦት ሰጥተዋል። ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የተናጠል እርምጃ እንደሆነ አብድላቲ የገለጡ ሲሆን ኢትዮጵያ ግብፅን ሳታማከር ለወሰደችው እርምጃ እውቅና አንሰጣትን በማለት አብድላቲ ተናግረዋል። ክቡራትና ክቡራን የሚዲያችን ቤተሰቦች ለእሳቱ ያዝንላችሁ መረጃ ይህንን ይመስል ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኘን።